በመጽሐፍ ቅዱሳችን ውስጥ የእግዚአብሔር ቃል ከግል ጀምሮ እንደ አንድ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያንም እንደ አገርም ወደ እግዚአብሔር መመለስ እንዳለብን መጽሐፍ ቅዱስ ይነግረናል። ለምሳሌ ስለ ግል ብናነሳ መጽሐፍ ቅዱስ ምን ይላል? ኃጢአት የለብንም የሚሉ ስለሚሉ ሰዎች ኃጢአት የለብንም ብንል ራሳችንን እናስታለን። በኃጢአታችን ብንናዘዝ ግን ኃጢአታችን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው ጌታ ብሎ ይነግረናል። በምሳሌ መጽሐፍ ደግሞ ሀጢያቱን የሚሰውር አይለማም የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። እንግዲህ ከግለሰብ ጀምረን ቅድም እንዳልኩ ቤተሰብም ቤተ እምነትም አብያተ ክርስቲያናትም ሁላችንም እግዚአብሔርን ወይም ሰውንም የበደል መሆናችን ሲሰማን የግድ እኛ ብቻ የበደለኝነት ስሜት ባይሰማንም ደግሞ እንደ አገር ለሌሎችም ሰዎች በፈረሰበት በኩል መቆም የሚቆምላትን አጣሁ ብሎ እግዚአብሔር በብሉ ኪዳን በዚህ ምክንያት የእግዚአብሔር ቁጣ በእስራኤል ላይ እንደመጣው ሁልጊዜ ለሀገርም ለሕዝብም መማለድ መጽሐፍ ቅዱሳዊ እንደሆነ እናቃለን። በዚሁ መሰረት ባለፈው አመትም እንደዚሁ የንስሐ ፕሮግራም ተዘጋጅቶ ነበር። እንግዲህ ኃጢአት የለብኝም የሚሉ መጽሐፍ ቅዱስ ውስጥ አንድ ቀራጭና አንድ ፈሪሳዊ ለጸሎት ሄደው ቀራጩ በደለኛ ነኝ ብሎ ወደ እግዚአብሔር ሲጮህ ያኛው ፈሪሳዊ ደግሞ እንደዚህ ስላለ እንኳ አመሰግናለሁ ብሏል። ጻድቅ ሆኖ የተመለሰው ግን በኃጢአቱ የተናዘዘው ኃጢአቱን የተቀበለው እና አንዳንድ ጊዜ ምናልባት አንዳንድ ሰዎች ስንት ጊዜ ነው የምንናዘዘው ስንት ጊዜ ነው ንስሐ የምንገባው ሊሉ ይችላሉ። በምድር ላይ እስካለን ድረስ ሰዎች እስከሆነ ድረስ በእግዚአብሔር ቃል መሰረት፣ የእግዚአብሔር መንፈስ በሚናገረን ጊዜና ሁኔታ ሁሉ በተናጠልም ይሁን በቡድን በህብረት እንደ ቤተ እምነትም እንደ አንድ አጥቢያም እንደ ቤተ እምነትም እንደ ወንጌላዊ ቤተክርስቲያናት ህብረትም እንደዚህ አይነቶቹን ነገር ማድረግ ከትናንት እስከዛሬ ያለ ነው፤ መጽሐፍ ቅዱሳዊም ነው። በዚሁ መሰረት እንግዲህ ሁላችንንም የወንጌል አማኞችን የሚመለከት ከሌሎችም ጋር ማድረግ ይቻላል። ይህንኑ በክርስትና እምነትም ውስጥ ካሉት ከሌሎች ጋር ማድረግ እንችላለን። ግን አሁን እኛ እንደ ወንጌላውያን አማኞች አገራዊ የንስሐ ጥሪ መደረግ አስፈላጊ ሆነው ተገኝተዋል። በዚህም ምክንያት ከሚያዚያ ስድስት ግሞት ሃያ ሰባት የሚቆይ የራሱ መርሃ ግብር ያለው ቅድም እንዳልኩት ከግል ጀምሮ ቤተሰብን፣ አጥቢያዎችን ቤተ እምነቶችንና በአጠቃላይ ደግሞ በሁላችንን በጋራ ተባብረን ስለ ራሳችንና ስለ ሀገራችን በእግዚአብሔር ፊት ንስሓ የምንገባበት፣ አጥያትን የምናዝበት፣ ንስሓ የምንገባበት፣ ስለ ሌሎች የምንማልድበት ጊዜ ስላለ ሁላችንም በዚህ ጉዳይ ከገጠር እስከ ከተማ በመላ አገሪቷ ውስጥ ከኢትዮጵያ ውጭም ያሉ ወንጌላን አማኞች ቢተባበሩን ደስ ይለናል። ይህን አስመልክቶ በተለይ የእግዚአብሔር ቃል እግዚአብሔር ሰለሞን ቤተ መቅደስ ሰርቶ ሲጨርስ ወደ እግዚአብሔር ጸልየው ነበርና እግዚአብሔር የገባለት ተስፋ ነበር። ዝናብ እንዳይወርድ ሰማያቱን በዘጋ፣ ወይም ምድሪቱን ይበላ ዘንድ አንበጣን ባዘው፣ ወይም በሕዝብ ላይ ቸነፈር ብሰድ በስሜት ጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊትን የሚፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ይላል። ስለዚህ በፍጹም ልብ ወደ እግዚአብሔር ብንመለስ ይሄ ተስፋ ዛሬ የእኛም ተስፋ ነው። በተለይም ደግሞ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ እንደተናገረው በአባታችን ሆይ ጸሎትም በየዕለቱ የምንጸልየው እኛ የበደሉንን ይቅር ብለናልና ኃጢአታችንን ይቅር በለን ኃጢአታችን ቅር እንዲለን፣ እጃችን ንጹህ እንዲሆን፣ ልባችን ንጹህ እንዲሆን፣ ከብዙ አይነት በእግዚአብሔር ዘንድ ተቀባይነት ከሌላቸው ተግባራት እንድንርቅ፣ ስለ ራሳችን ብቻ ሳይሆን ስለ ሌሎችም እንድንማልድ መጽሐፍ ቅዱሳዊ መሰረት ያለው ጉዳይ ስለሆነ አንዳንድ ጊዜ የተለያዩ ሰዎች በተለያየ ምክንያት ብሔራዊ ንስሐ ስላሉ ብቻም ሳይሆን ግማሹ ጻድቅ ግማሹ ኃጢአተኛ ሆኖ ሳይሆን ሁላችንም ከሰሜን እስከ ደቡብ ከምስራ ሰማ መሀል ሀገር ሁላችንም ኢትዮጵያውያኖች የምንባል ሁላችንም በኢትዮጵያ መልካ ምድር ውስጥ በኢትዮጵያ ሉዓላዊ ግዛት ውስጥ ያለንም ሆነ ከዚህ ከኢትዮጵያ ግዛት ውጭ በሌላው ዓለም ተበትነን የምንኖሩ ሁላችንም ኢትዮጵያውያኖች እውነቱን ለመናገር በእግዚአብሔር ፊት ንስሐ ልንገባባቸው የሚገቡ ብዙ ጉዳዮች ስላሉ ነው። በዚህ ምክንያት እንደ ቤተክርስቲያን አገልጋዮች፣ እንደ መሪዎች በመጀመሪያ ደረጃ እኛ እግዚአብሔርን በተለያየ ስምና የአገልግሎት ጸጋ የምናገለግል ሰዎች በእግዚአብሔር ፊት ራሳችን እንድናዋርድ ጥሪ አቀርባለሁ። ቀጥሎ ደግሞ ምዕመናኑ በተለያየ ደረጃ እግዚአብሔርን የምታገለግሉ፣ በአገልግሎት የምትሳተፉ በሌሎች የተለያዩ ስራ ዘርፎች እንደ እግዚአብሔር ጥሪ በሀገር ውስጥም በተለያየ በፖለቲካ ውስጥም ቢሆን የምታገለግሉ ሰዎች ሁሉ ሁላችንም ወደ እግዚአብሔር እንድንመለስ ዮናስ ነነዌ በሶስት ቀን ትገለበጣለች ብሎ የጮሆን ስብከት የሰሙት ከንጉሱ ጀምረው ነው እና ሁላችንም እውነተኛ ንስሐ ነነዌ የገሌናት ብሎ ወደ ሰው ከመጠቆም ይልቅ የነነዌ ኃጢአት፣ የአሦራውያን በደል እኛ መካከል እንዳይገኝ እራሳችንን እየመረመርን ንስሐ እንድንገባ ወደ እግዚአብሔር እንድንመለስ ከልብ የሆነ መመለስ እንዲሆንልን በእግዚአብሔር ፊት ይህንን ጊዜ ከሚያዝያ ስድስት ከግንቦት 27 በተለያየ መርሃ ግብር ይህን የሚያስተባብሩ ሰዎች በሚያቀርቡት መርሃ ግብር እንግዲህ መነሻው አጥቢያ ነውና ከአጥቢያ ጀምሮ በየደረጃው በየሁኔታው መሪዎች ብቻ በሚጸልዩበት ጊዜ ሊኖር ይችላል። በሚወጣው ፕሮግራም መሰረት ሁላችንም ከልብ ከፈሪሳዊነት ተላቀን አላስፈላጊ ከሆኑ ራስን ከማጽደቅ አስተሳሰቦች ተላቀን እውነት በእግዚአብሔር ፊት በትህትናና በተዋረደ ልቦና እንድንቀርብ ኃጢአታችንን፣ እንድንናዘዝ ንስሐ እንድገባ፣ ምክንያቱም እኔ ጻድቅ ነኝ ማለት መጽሐፍ ቅዱሱ እንዳለው ኃጢአት የለብንም ብንል እራሳችንን እናስታለን። ኃጢአታችንን ብንናዘዝ ግን ኃጢአታችንን ይቅር ሊለን ከዓመፃ ሁሉ ሊያነጻን የታመነ ነው። የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና። ስለዚህ ኃጢአትን መሰወር አያለማም። መናዘዝና መተው ግን፣ ንስሐ መግባት፣ ከዛ መንገድ መመለስ፣ ተመልሶ ወደዛ መንገድ አለመመለስ ግን በዚህ ምድር ላይ በረከትንና ጉብኝትን ያመጣል። ስለዚህ ይህን መልእክት የምትሰሙ ሰዎች ሁሉ በዚህ መንፈስ ነውና በተገቢው መንፈስ እግዚአብሔር ወደ እግዚአብሔር ሁላችንም በአንድ ልብ ፊታችንን እንመልስ። ስለ ራሳችንም ስለ ቤተ ክርስቲያናችንም ስለ ሕዝባችን ስለ ሀገራችን በአጠቃላይ የምንጸልይበትና በእግዚአብሔር ፊት የምንማለድበት ጊዜ እንደሆነ እንድናስብ አሳስባለሁ። ያን ጊዜ እግዚአብሔር ፈውሱን ያፈጥንልናል። እግዚአብሔር ተመሰገነ ይሁን።